ሶስተ ዜና። ኢትዮጵያ በአፍሪካ ከፍተኛ ጦር መሳሪያ ከሚሸጡ ሶስት አፍሪካውያን ሀገራት ተርታ ተሰለፈች። የዩኤስ አይዲ በጀት በመቆሙ በኢትዮጵያ የሰብአዊ ቀውሱ በጥፍ ተባብሶ አልተባለም። በአማራ ክልል ከሚደረገው ህግ ማስከበር ጎን ለጎን በተለያዩ አካባቢዎች የሚፈጸሙ ህገወጥ ተግባራት ተበራክተው መቀጠላቸው ተገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችን ቆዩ። ኢትዮጵያ በአፍሪካ ከፍተኛ ጦር መሳሪያ ከሚሸጡ ሶስት አፍሪካውያን ሀገራት ተርታ ተሰለፈች። የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በይፋ ከጦር መሳሪያ ሽያጭ ቢያንስ ቢያንስ 30 ሚሊዮን የአሜሪካን ዶላር ማግኘታቸውን ይፋ ማድረጋቸውን ተከትሎም ኢትዮጵያ ደቡብ አፍሪካንና ግብፅን ተከትላ ሞሮኮንና ናይጄሪያን አስከትላ ሶስተኛ ጦር መሳሪያ ነጋዴ ሀገር መሆኗ ታውቋል። በጦር መሳሪያ ሽያጭ ደቡብ አፍሪካ በአመት 48 ሚሊዮን ዶላር እንደምታገኝ ሲገለጽ፣ ግብፅ በበኩሉ 41 ሚሊዮን ዶላር የምታገኝ ሀገር መሆኗ ይፋ ሆኗል። አዲስ ኢንሳይት እንደዘገበው ጠቅላይ ሚኒስትር አብይ አህመድ አንቦ ከተማ አቅራቢያ የሚገኘውን ሆሚቾ የጦር መሳሪያ ማምረቻ ኢንዱስትሪ በጎበኙበት ወቅት ኢትዮጵያ የቀላልና ከባድ ጦር መሳሪያና ተተኳሾችን የማምረት አቅሟን ገንብታለች ማለታቸው ተሰምቷል። በደርግ ዘመነ መንግስት የተመሰረተው የአሁኑ ሆሚቾ የጦር መሳሪያ ማምረቻ ድርጅት በዘመነ ኢህአዴግ ዘመን ለግብርና ቁሳቁሶች ማምረቻነት እንዲውል ተደርጎ ቢቆይም በዘመነ ብልጽግና ወደ ቀደመ የጦር መሳሪያ ማምረቻነቱ መመለሱ ታውቋል። ፋብሪካው ሀገሪቱ በጦር መሳሪያ ምርት ዘርፍ ራሷን እንድትችል እያደረገችው ያለውን ጥረት የሚያሳይ ነው የሚሉ ወገኖች ሀገሪቱ ለጦር መሳሪያ መግዣ የምትጠቀመውን ከፍተኛ ወጪም እንድትቀንስ ይረዳታል ተብሏል። በአፍሪካ ጦር መሳሪያ እያመረቱ በመሸጥ ለበርካታ ዓመታት የምትታወቀው ደቡብ አፍሪካ ስትሆን ለ30 አፍሪካውያን ሀገራት ጦር መሳሪያ እንደምታቀርብም ታውቋል። ግብጽ በበኩሏ በመንግስት የሚደገፍ ግዙፍ ወታደራዊ ኢንዱስትሪ የገነባች ሲሆን ቀላል መሳሪያዎችን፣ ብረት ለበስ ተሽከርካሪዎችንና ተተኳሾችን እንደምታመርት መረጃዎች አመላክተዋል። በዘርፉ ሞሮኮና ናይጄሪያም እየተሳተፉ ሲሆን ከጦር መሳሪያ ሽያጭ የሚያገኙት ገቢ ግን እዚህ ግባ የሚባል አይደለም ተብሏል። የኢትዮጵያ መንግስት በሀገር ውስጥ ከተመረተ ጦር መሳሪያ ሽያጭ 30 ሚሊዮን ዶላር ገቢ ማግኘቱን ይፋ ቢያደርግም ምርቱን ለየትኞቹ የትኞቹ ሀገራት እንደሚሸጥ ግን ይፋ አላደረገም። በዚህም በኢትዮጵያ መንግስት ያቀረበ የጦር መሳሪያ ሽያጭ ገቢ መጠን በበቂ ማስረጃና ሰነዶች ያልተረጋገጠ ስለሆነ ተጋኖ የቀረበ ሊሆን ይችላል የሚል ጥርጣሬ ፈጥሯል። ሌሎች አስተያየት ሰጪዎች በበኩላቸው አገሪቷ አሁን በገባችበት የእርስ በርስ ጦርነቶችና ግጭቶች ምክንያት የተባለውን ያክል የጦር መሳሪያ ምርት ታገኛለች ብሎ ለመገመት ከማዳገቱን በተጨማሪም የምርታማነቱ ዘላቂነት በራሱ ጥያቄ ውስጥ ነው ብለዋል። ያሁኑ የኢትዮጵያ መንግስት የጦር መሳሪያ ምርትና ከሽያጩ የተገኘው ገንዘብ መጠን ሪፖርት ሀገሪቱ ያላትን ጦር መሳሪያ የማምረት ፍላጎት ያሳያል ተብሏል። የዩኤስ አይዲ በጀት በመቆሙ በኢትዮጵያ የሰብአዊ ቀውሱ በእጥፍ ተባብሷል ተባለም። የአሜሪካው ዓለም አቀፍ የልማት ድርጅት ዩ ኤስ ኣይ ዲ በትራምፕ አስተዳደር በርካታ ስራዎችን እንዲያቋርጥ መደረጉን ተከትሎም በተለያዩ የልማት እንቅስቃሴዎች ሲያካሄዳቸው የነበሩ ወሳኝ ፕሮጀክቶች በኢትዮጵያ በመደናቀፋቸው በሀገሪቱ ያለው ሰብአዊ ቀውስ በእጥፍ ተባብሷል ተብሏል። በኢትዮጵያ የተካሄደውን አውዳሚ የሁለት ዓመት ጦርነትና በተፈጠረው ድርቅ ምክንያት ከ20 ሚሊዮን በላይ እርዳታ ጠባቂዎች መኖራቸው ቢታወቅም በቅርቡ የአሜሪካ መንግሥት በወሰደው እርምጃ ችግሩ የበለጠ መባባሱ እየተነገረ ነው። የአሜሪካ የልማት ድርጅት በተለይ በጤናው ዘርፍ ተሰማርቶ በርካታ ወሳኝ ስራዎችን ሲከውን የነበረ መሆኑ ቢታወቅም ከቅርብ ጊዜ ወዲህ በገጠመው የውስጥ ችግር ፕሮጀክቶቹ መቆማቸው እየተነገረ ይገኛል። የአሜሪካ መንግስት በልማት ድርጅቱ ላይ የወሰደው እርምጃ በፕሮጀክቶች የታቀፉ ማህበረሰቦችን ብቻ ሳይሆን ራሷን አሜሪካንም ችግር ላይ የጣላት ነው የሚሉ ወገኖች እርምጃው አሜሪካ በዓለም ያላትን ተሰሚነት አደጋ ላይ የጣለ ነው ብለዋል። የአሜሪካ ዓለም አቀፍ የልማት ድርጅት ለበርካታ ዓመታት በኢትዮጵያ ወሳኝ የሆኑ የሰብአዊ ድጋፎችን በማቅረብና ና ዘላቂ ልማትን በማስፋፋት ረገድ ከፍተኛ ስራዎችን ሲያከናውን የዘለቀ ድርጅት መሆኑም ይነገራል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ጉዳዩን አስመልክተው ቀደም ሲል ባስተላለፉት መልእክት የአሜሪካ መንግሥት በልማት ድርጅቱ ላይ የወሰደው እርምጃ በዓለም ዙሪያ ከፍተኛ የሆነ የጤና አገልግሎት ችግር እንዲስፋፋ ማድረጉ አልቀረ ማለታቸው አይዘነጋም። ዶክተር ቴድሮስ አክለውም የአሜሪካ መንግስት ለሚፈጠሩ የጤና ቀውሶች መፍትሄ እስኪበጅላቸው ድረስ ለጤናው ዘርፍ የሚያደርገውን ድጋፍ እንዲቀጥል ጠይቀው ነበር። የትራምፕ አስተዳደር ቅድሚያ ለአሜሪካ በሚለው አዲስ ፖሊሲው ምክንያት በዩኤስ አይዲ ላይ የወሰደውን እርምጃ በርካታ ዓለም አቀፍ ተቋማትና ሀገራት እየተቹት ቢሆንም እስካሁን የተወሰደ አንዳች ማስተካከል የለም ተብሏል። ሀገራት በልማትና በጤናው ዘርፍ ራሳቸውን ካልቻሉ ና በተራድኦ ድርጅቶች ላይ ጥገኛ ከሆኑም አሁን የአሜሪካ መንግስት እየወሰደው እንዳለው አይነት እርምጃ ሲያጋጠም ዜጎቻቸውና ልማቶቻቸው አደጋ ላይ መውደቃቸው አይቀሬ ነው ተብሏል። እንደ ኢትዮጵያ ያሉ ፈጣን የህዝብ እድገትና አዝጋሚ ምጣኔ ሀብት ያላቸው ሀገራት በመሪዎቻቸው ልከኝነት በሚፈጠሩ የእርስ በርስ ጦርነቶች ምክንያት ከ20 በመቶ በላይ የሚሆኑ ዜጎቻቸው ተረጂዎች ስለሚሆኑ የአሁኑ የአሜሪካ እርምጃ ከፍተኛ ችግር ላይ እንደሚጥላቸው ምንም አይነት ጥርጥር የለውም ሲሉ በርካቶች ይናገራሉ። ከጉዳይ ጋር በተያያዘ የኢትዮጵያ መንግስት እየወሰደው ያለው የመፍትሄ እርምጃ ስለመኖሩ ከመንግስት በኩል እስካሁን የተባለ ነገር የለም። በአማራ ክልል ከሚደረገው ህግ ማስከበር ጎን ለጎን በተለያዩ አካባቢዎች የሚፈጸሙ ህገወጥ ተግባራት ተበራክተው መቀጠላቸው ተገለጸም። ከሰሞኑ መንግስት በፋኖ ታጣቂዎች ላይ የሚወስደውን እርምጃ አጠናክሮ መቀጠሉን የገለጹልን የመረጃ ምንጮቻችን በሌላ በኩል ግንገታዎችን ጨምሮ በርካታ ህገወጥ ተግባራት መቆም እንዳልቻሉ ገልጸዋል። ፋኖ የተባለው ታጣቂ መንግስት በየቀኑ የሚያደርስበትን ጥቃት ተከትሎ በጅምላ ሲጓዝ የነበረው ወደ ትንንሽ ቡድኖች በመከፋፈል ከዚህ ቀደም ከነበረው በከፋ መልኩ እገታና ዝርፊያ መሰማራቱን የገለጹልን ምንጮቻችን በተለይም ለዚህ ህገወጥ ተግባር አሽከርካሪዎችና መምህራን ይበልጥ ተጋላጭ ሆነዋል ብለዋል። መንግስት ከሰሞኑ በተለይም በደቡብ ጎንደር የተለያዩ አካባቢዎች በወሰደው እርምጃ በርካታ የፋኖ ኃይል ሲደመሰስ፣ ከዚህ በፊት በታጣቂዎች ከተለያዩ የጤና ተቋማት ድርጅቶችና ባለሀብቶች ተዘርፎ የነበሩ አምቡላንሶች፣ ልዩ ልዩ አገልግሎት ሰጪ ተሽከርካሪዎች ተመልሰዋል። በሌላ በኩል መንግስት በደቡብ ጎንደር አካባቢ በሚንቀሳቀሱ የታጠቁ ኃይሎች ላይ የሚወስደውን እርምጃ አጠናክሮ ቀጥሏል ቢባልም ታጣቂዎቹ ከደብረ ታቦር ወደ ተለያዩ የክልሉ ከተሞች የሚጓዙ ተሽከርካሪዎችን በማስቆም ሹፌሮችን፣ ረዳቶችንና ተሳፋሪዎችን በማገት ከፍተኛ ገንዘብ እየዘረፉ መሆኑን ከጉዳቱ ሰለባዎች የተገኘው መረጃ አመላክታል። አንዳንድ የእገታ ሰለባ የሆኑ አሽከርካሪዎች እንደሚሉት ከሆነ ደግሞም ህገወጥ ኃይሎች ከሚዘርፉት ገንዘብ የአካባቢው ባለሥልጣናት ተጠቃሚዎች እንደሆኑና በስውር በእገታ ወንጀል ውስጥ እንደሚሳተፉ ታውቋል። ከሰሞኑ በደቡብ ጎንደር የተለያዩ አካባቢዎች የሚፈጸመውን የአሽከርካሪዎች እገታ በተመለከተ የዞኑ አስተዳዳሪ አቶ ጥላው እንደጀኔም ሆን ብለው ከሽፍቶች ጋር በመመሳጠር የሚታገቱና ከቤተሰቦቻቸው ገንዘብ የሚቀበሉ አሽከርካሪዎች አሉ ማለታቸውን ተከትሎ ከፍተኛ ቁጣን ቀስቅሶ ነበር። ባለፈው ሳምንት ሰሊጥ የጫኑ አስር ተሳቢዎች ከጎንደር ወደ መሃል ሀገር ሲጓዙ በጎንደርና በባህር ዳር መካከል በምትገኘው ጣራ ገዳም አካባቢ በፋኖ ኃይሎች ጥቃት ተፈጽሞባቸው አንድ ሹፌር ተገሎ በርካቶች መቁሰላቸውንና ስድስቱ ተሽከርካሪዎች በእሳት ተቃጥለው ከጥቅም ውጭ መሆናቸውን መዘገባችንም አይዘነጋም። በደረሰበት ሁሉ በሚፈጽመው ወንጀል ቅቡልነት እያጣ የመጣው የፋኖ ኃይል ከሰሞኑ እንደ አዲስ በተጀመረው የመንግስት ዘመቻ ክፉኛ እየተሳደደ እጅ እየሰጠና እየተበተነ ከመሆኑን ባሻገር እርስ በርስ በጎጥ ተከፋፍሎ በመተጋገትና በመገዳደል ክፉኛ ችግር ውስጥ መግባቱም ይታወቃል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም